የኢራንና የእስራኤል ያልዘለቀው ፍቅር የምድር እምብርት በሚባልለት በመካከለኛው ምስራቅ አካባቢ ያሉ ግጭቶች በዓለም አቀፍ የሚዲያ ሽፋን በአካባቢው ጽሁፎች ና በዓለም አቀፍ ፖለቲካ ውስጥ በቋሚነት የሚነሳ ጉዳይ ነው። በዚህ ሁኔታ ውስጥ ልዩ ልዩ መልክ ያላቸው ግጭቶች የክልሉን መልክ ሰርተውታል። በተለይ በሱኒዎችና በሻይቶች መካከል የሚደረገው ትግል፣ የአረብና የፐርሻ ስልጣኔዎች ፍትያ፣ የእስራኤል በሙስሊሙ ዓለም ውስጥ የሀገርነት ተቀባይነት የማግኘት ጉዳይና በኢራንና በአሜሪካ መካከል ያለ የጋራ ጠላትነት ይጠቀሳሉ። እየታዩ ያሉ በርካታ አለመጣጣሞችም ግጭቶችን በማወሳሰብ ብዙ አይነት ቅርጽ እንዲይዙ አድርገዋል። የአመታት የተሞከሩ የሰላም ሂደቶችን እንዳይሳካ በማድረግ በኩል ሰፊ ድርሻን ይዘዋል። የአረብና ፐርሻ ባላንጣነት ፐርሻ በእስያ ከተነሱ ከጥንታዊ ሀያላን መካከል አንዱ ነበር። በአሁኑ ዘመን የኢራን ሀገረ መንግስት የተመሰረተበትን አካባቢ የሚወክል ስፍራ በታሪክ ውስጥ በርካታ ከፍታና ዝቅታዎችን ያለፈ ስፍራ ነው። ነቢዩ መሐመድ ከሞቱ ከሁለት አስርት ዓመት በኋላም ያለው አራት መቶ ዓመታት የፐርሻ ስርወ መንግስት በአረብ ሱኒ ሙስሊሞች ተወሮ የነበረበት ወቅት ነው። እናም በአብዛኛው የዞር አስትራሊዝም እምነት ተከታይ የነበሩ ፐርሻዎች ወደ እስልምና ተቀይረዋል ተገኝተዋል በዚህ ሁኔታ ነበር የአረብያን ሰርጥ የመምራት የስልጣን ፍትያ በአረብና በፐርሻ መካከል የተጧጧፈው እንደ አውሮፓውያን አቆጣጠር ከ1492 እስከ 1971 ዓ ም ድረስ የገዙት አረብ ያልሆኑት የሻይት ዳይናስቲዎች በፐርሻ የነበረውን የሱኒዎች አገዛዝ እንዲዳከም አድርገውታል ሻይቶች ደግሞ ከ1492 እስከ 1971 ዓ ም ድረስ ፐርሻን መርተዋል የአረቦችና የፐርሻዋን ፉክክር ሲነሳ 1971 ዓ ም በኢራን የእስላማዊ አብዮ ህይወት የተቀጣጠለበት አመት አብሮ ይነሳል። ይህ አመት የአካባቢው የታሪክ መታጠፊያ ነው። ለአረብ ፐርሻን ግንኙነት የማዕዘን ድንጋይ ነበር። ከዚህ በኋላ ነበር በወቅቱ የሀገሪቱ መሪ በሆኑት አያቶላህ ሆሚኒስር የነበሩት ሙላህ የሚባሉ የሻይት ሃይማኖታዊ መሪዎች ወደ ፖለቲካ ስልጣን እንዲመጡ የተደረገው። እናም በ1971 ዓ ም የኢራን እስላማዊ ሪፐብሊክ ከመሰረተው የሻይት ሙላህ አገዛዝ ጋር ተያይዞ የሱኒ ሻይቶች ፉክክር የተጠናከረበት ቀጣይነት ባላቸው ሁከቶች የተንጸባረቀና የተለያየ መልክ ያላቸው ግጭቶችን ወይም ቫዮላንስ የተፈጠረበት ወቅት ነበር። ሳውዲ አረቢያ፣ ካታር የሚመሩትና ወኪሎቻቸው በሆኑት በአረብ ሱኒ መንግስትና በኢራን በዋናነት ሻየት በሆኑ ወኪሎች መካከል የተለያየ መልክ ያላቸው ግጭቶች ተደርገው ነበር። ማለትም እነ ሳውዲና ካታር እንዲሁም የእነርሱ ወኪል በሆኑ የአረብ ሱኒ መንግስታትና በአረብ ባልሆኑ ሻይቶች መካከል ግጭቶች በተለያየ መልኩ ይካሄዱና ያገረሹ ነበር። የኢራንና የእስራኤል የእስራኤል ግጭቶች ደግሞ በ1971 ዓ ም በኢራን የተካሄደው እስላማዊ አብዮት በአጠቃላይ በሀገሪቱ የውጭ ፖሊሲ ላይ እና በተለያየ ሁኔታ በኢራን እስራኤል ግንኙነቶች ላይ ለውጥን መደረጉን ያመለክታል። ነገር ግን በሻህ ስራው መንግስት ዘመን በተለይም በ1933 እስከ 1971 ዓ ም በነበረው በሻህ ማሙድ ሬዛ ፓላቪ ዘመን ኢራንና በእስራኤል ጥብቅ የሆነ ትስስር ፈጥረው ነበር። ጥብቅ የርቀት ጉርብትና መስርተው ነበር። በአብዛኛው ሱኒዎች ሙስሊሞች በሚኖሩበት ክልል ውስጥ ኢራን የሻይት ሙስሊም መንግስት መንግስት በመሆኗና ከሙስሊም ጎረቤቶቿ ጋር በግጭት ከተሞላው ታሪኩ አንጻር እስራኤልን ተፈጥሯዊ ወዳጅ አድርጋ ትመለከት ነበር። በሌላ በኩል እስራኤል በሙስሊሙ ዓለም ውስጥ እውቅና ለማግኘት ትፈልግ ነበር። በመሆኑም ኢራንን የምናብ ጎረቤቷ አድርጋ ታይ ጀምራ ነበር። የእስራኤል የመጀመሪያው ጠቅላይ ሚኒስትር ዴቪድ ቢን ጎሪዮን እስራኤል በዙሪያዋ ከከበቧት ጎረቤቶቿ ጋር ግንኙነት ስላልነበራት ከእርሷ ጋር ወሰንተኛ ካልሆኑ ነገር ግን ከጎረቤቶቿ ጋር ከሚዋሰኑ ሀገራት ጋር የርቀት ጉርብትና የመፍጠር ህሳቤን አጠና። ይህ የጠላት ጉርቤቶቿን ተጽዕኖ ለመከላከል ታሳቢነት ያደረገ ስትራቴጂም ነበር። ለአብነት ከኢራንና ቱርክ ከ1971 ዓ ም እስላማዊ አብዮት በከፊል ከእስራኤል ጋር ስትራቴጂካዊ ጥምረት መስርተው እንደነበር የአረብ እስራኤል ታሪክ ያስረዳል። የጠላቴ ጠላት ወዳጅ በሚለው የርቀት ጉርብትና ሐሳቤ አንጻር እስራኤል ከኢራን ጋር በጋራ ፍላጎቶች ላይ የተመሰረተ ግንኙነት ፈጥራ ለአመታት በወዳጅነት ቆይታለች። እስራኤል በ1940 ዓ ም እንደ ሀገር ስትመሰረት ከሙስሊሙ ዓለም እውቅና የሰጡ ብቸኛው ሀገራት ኢራንና ግብጽ ነበሩ። ኢራን ምንም እንኳን ለእስራኤል የሰጠችው እውቅና የመደበኛ በሆነ መልኩ ቢሆንም በጋራ ቀጠናዊ ፖለቲካዊ የጋራ ጥቅማቸውን ያራምዱበትን ጥምረት አጠናክረው እስከ እስላማዊ አብዮት ድረስ አስቀጥለዋል። የሻሆቹ አገዛዝ በነበረበት ዘመን የኢራን መንግስት የበፊት ተቃውሞውን በመተው ለእስራኤል እውቅና የሰጠው በ1942 ዓ ም ነበር። የእስራኤል አጋር መሆኑ ለእስራኤል ህልውና እውቅና መስጠቱ ተከትሎም እስራኤል የበለጠ ግልጽ ግንኙነት ከኢራን ያገኘችው ከ1949 ዓ ም የስዊዝ ቦይ ጦርነት በኋላ ነበር። በስድስት ቀኑ ጦርነት ማለት ነው። በዚህ ወቅትም ለነበረው ፓን አረባዊነትና ለፍልስጤም ነጻነት ግንባር ቀደም ድምፅን የሆነበት አጋጣሚም ተፈጥሯል። ታዲያ ይህ ፓን አረባዊነትና የሩሲያ ተጽዕኖ እየተጠናከረ በቀጠናው መታየት አረብ ላልሆኑት እንደ እስራኤል፣ ኢራን፣ ቱርክና ኢትዮጵያ ላሉ የክልሉ ሀገራት የጋራ ስጋቶች ነበሩ። እናም የሩቅ ጉርብትና እውን እንዲሆን ጥርጊያውን እንዳመቻቸ የታሪክ አጥኚዎች ያስረዳሉ። በሌላ በኩል ኢራን እና እስራኤል ኢራቅን የጋራ ስጋት አድርገው ይመለከቱ ነበር። ይህ ደግሞ ሌላው የትብብር ምክንያቶች ሆኖላቸዋል። በ1950ዎቹ እስራኤል ከኢራቅ ማዕከላዊ መንግስት ጋር ይፋለሙ የነበሩት የኢራኑ ኩርዶች ትደግፍ ነበር። ኢራን በበኩሏ የኢራቅ ኩርዶች የኢራቅ ማዕከላዊ መንግስት ለመጣል ዋነኛ አቅም እንደነበሩ ማመን ብቻ አይደለም ትደግፍ ነበር። በዚህም መሰረት የእስራኤሉ ሞሳድ እና የኢራኑ ሳቫክ የተባሉ የስለላ ድርጅቶች ኃይሎቻቸውን በማጣመር የኢራቅ ኩርዶችን ትግል ለማገዝ በትብብር ይሰሩ ነበር። ሞሳድ የሚስጥር ስሙ ትሪደንት የተሰኘ የሶስትዮሽ የሰላም ጥምረት ከኢራን ከቱርክ ጋር መስርቶ ነበር። ሶስቱም ሀገራት በመሰረቱ የደህንነት ጥምረት መረጃዎችን በጋራ የመለማወጥ እንዲሁም የጋራ አጸፋዊ የደህንነት ዘመቻዎችን ያከናውኑም ነበር። ኢራን ከእስራኤል ጋር የመሰረተችው ግንኙነት በጋራ ፍርሃቶቻቸው ላይ የተመሰረተ ብቻ አይደለም። ይልቁንም ኢራን መንግስቱን አጥብቆ ከሚነቅፋት ፕሬዚዳንት ኬኔዲ ከሚመሯት አሜሪካ ድጋፍ በማስገኘት ረገድ እስራኤል ያላት ከፍተኛ ተጽዕኖ መሆኑ የሻህ መንግስት የተጋነነ አመለካከት ነበረው። እናም ራሱን በእስራኤል በኩል ከአሜሪካ መንግስት ጋር ለማቀራረብ የኢራን ፍላጎት ከእስራኤል ጋር ትስስሯን ለማጠናከር በነበራት ውሳኔ ላይ ወሳኝ ሚና ተጫውቷል። በ1950ዎቹም አጋማሽ ላይ የሻህ አስተዳደር የእስራኤል ተወካይ በኢራን እንዲኖር ፈቅዶ ነበር። ይሁን እንጂ የሻህ መንግስትን ለእስራኤል የዲፋክቶ ኤምባሲ እንድትከፍት ከመፍቀድ ያለፈ እውቅና ያልሰጠና በ1959 ዓ ም የስድስት ቀኑ ጦርነት በኋላ እስራኤልን በተመለከተ በይፋ የሚያወጣቸው መግለጫዎች ይበልጥ ነቃፊነት የተላበሱ የሆኑ ቀጥለው ነበር ነበር። ምንም እንኳን የኢራናን ተቃውሞ በእስራኤል ላይ እያደገ ቢመጣም የኢራን መንግስት እስራኤል በዚህ ጦርነት በግብፅ፣ በሶሪያና በዮርዳኖስ መካከል እስራኤል በዚህ ጦርነት በግብፅ፣ በሶሪያ፣ በዮርዳኖስ መካከል ኃይሎች ላይ ድል መቀዳጅቷን በአደባባይ በመመስከር ግንኙነቱን በጥልቀት ለማስቀጠል ጥረት ሲያደርግ ቆይቶ ነበር። ምክንያቱም የእስራኤል በቀጠናው ጠንክሮ መውጣት የኢራንን አቅምም እንደሚያሳድገው የሻህ መንግስት ያምን ነበር። እስራኤልና ኢራን ከጠበቀ ወዳጅነት ወደ ቀደኛ ጠላትነት በዘለቀው ታሪካቸው ውስጥ የጋራ ስጋታቸውን ለመታገል መሰረት ያደረገ ጥምረት ብቻ ሳይሆን በርካታ ወታደራዊና ኢኮኖሚያዊ ትብብሮችን ያደርጉ ነበር። የአሁኑን አያድርገውና እስራኤልና ኢራን በእነዚህ ዘርፎች ብዙ የትብብር ታሪክን አስመዝግበዋል።